እንዴት ናችሁ ዛሬ እንደሁል ጊዜ ሁሉ ለእናንተ ይጠቅማችኋል ብለን ያሰብነውን የጤና ያጤና ማረጃችንን ዘንላችሁ ቀርበናል አብራችሁን ቆዩ ቋቁቻና መፍትሄው በአብዛኛው ጊዜ ከሚያጋጥሙ የቆዳ ችግሮች መካከል ቋቁቻ ዋነኛው ነው ቋቁቻ በብዛት ሊከሰት የሚችል ከሰው ወደ ሰው የማይተላለፍ በፈንገስ ምክንያት የሚመጣ የቆዳ ላይ ችግር ነው ፈንገሱ የቆዳ ተፈጥሯዊ መልክን በማሳጣት ትናንሽ ነጣ ወይም ጠቆር ያሉ መልካቸውን የለወጡ ነገሮች በቆዳ ላይ እንዲወጡ ያደርጋል ቋቁቻ በብዛት የሚከሰተው በአንገት ትከሻ ደረትና ጀርባ ላይ ነው የህመሙ ምልክቶች በጀርባ ደረት አንገት እጅ ላይ ወይም ከክር በላይ ከፍ ብሎ ባለው የቆዳ ከለር መለወጥ፣ መጠነኛ ማሳከክ፣ የቆዳ መቀረፍ የመሳሰሉ ናቸው። የህመሙ መንስኤዎች፣ ቋቁቻን ሊያመጡ የሚችሉ ፈንገሶች በጤናማ ቆዳ ላይ ሊገኙ ይችላሉ። ይህ ችግር በብዛት በለጋነትና በወጣትነት እድሜ ክልል ይከሰታል። ቋቁቻ ህመም የለውም፣ ከሰው ወደ ሰው አይተላለፍም። ነገር ግን ያስጨንቅ ወይም የሀፍረት ስሜት እንዲሰማ ሊያደርግ ይችላል። ይህ የሚሆነው ፈንገሱ ከመጠን በላይ ሲያድግ ነው። ቋቁቻ እንዲመጣ የሚያደርጉ ወይም እንዲባባስ የሚያደርጉ ነገሮች ሞቃታማና እርጥበታማ የአየር ጸባይ ወዛማ ቆዳ ካለዎት፣ የሆርሞን መለዋወጥ፣ የበሽታ መከላከል መዳከም ናቸው። የህክምና ባለሙያ ማማከር የሚገባው መቼ ነው? ለቆዳ እያደረጉት ያለው ጥንቃቄ ለውጥ ካላመጣ። ህመሙ ከጠፋ በኋላ ተመልሶ ከመጣ፣ ህመሙ ብዙ ጊዜ የቆዳ ክፍልን ከሸፈነ። ሊያደርጉ የሚችሉ ህክምናዎች ቋቁቻ በፈንገስ ምክንያት የሚመጣ የቆዳ ችግር ስለሆነ የሚከተሉት መድኃኒቶች ሊታዘዙ ይችላሉ። የተወሰኑት መድኃኒቶች በቆዳ ላይ ሊቀቡ የሚችሉ ሲሆኑ ቀሪዎቹ የሚዋጡ ናቸው። የፋል ኮናዞል እንክብል ወይም ፈሳሽ መድኃኒት፣ ኢትራ ኮናዞል ወይም እንክብል ካፕሲል፣ ወይም ፈሳሽ፣ ኬቶ ኮናዞል ወይም ክሬም፣ ጄል ወይም ሻንፖ ናቸው። ምንም እንኳን ሕክምናው በደንብ ቢከታተሉና ህመሙ ቢሻለዎትም ለሳምንታት ወይም ለወራት የቆዳው ቀለም ሳይለወጥና እንደሻከረ ሊቀር ይችላል። አንዳንዴ ደግሞ ህመሙ ተመልሶ ሊመጣ ይችላል ወይም በተለይ በሞቃታማና እርጥበታማ የአየር ጸባይ ወቅት። ስለሆነም ኢንፌክሽኑ ተመልሶ እንዳይመጣ መድኃኒት በወር አንዴ ወይም ሁለቴ መውሰድ ሊፈለግ ይችላል። እንግዲህ አድማጮቻችን ለዛሬ ዘንላችሁ የቀረብ ነው የጤና መረጃችን፣ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁና ስላዳመጣችሁን ከልብ እናመሰግናለን። ሀሳብ አስተያየታችሁን ምስታችሁን አዛንጉ። የዛሬን አበቃን። መልካም ጊዜ ተመኘንላችሁ።